ሲል የቻይና ነው እና በሱ የተነሳ እዚህ ይመጣል። አትክልትም ጥራጥሬ፣ የሚፈልጉትን የምግብ አይነቶች እኛ እዚህ ጉሌት ውስጥ ይገኛሉ እና እዚሁ ነው። እኛ የምንሰራው ደግሞ የምንሰራው ያው ኤሌክትሪኮች ነው። የእንጀራ ምጣድ አንዳንዴ ይፈልጋሉ። ለራሳቸው አይደለም፣ አበሻ ሰራተኞች ስላሏቸው ለነሱ ነው የሚገዙላቸው። በቃ የሚፈልጉት እኛም እናስተናግዳቸዋለን ገበያው እንግዲህ የቻይና ገበያ ነው አትክልታቸውን ቻይኒስ የሚባል ሰላጣ አለ ሀበሻ ሰላጣ አለ የቻይና ሰላጣ የሚባል አለ ዙኩኒ የራሳቸው ነጭ የእኛን አይነት ካሮት የሚመስል ነጭ ካሮት አለ ሎቡ ምናምን የሚሉት እንደገና ስጋና አሳማ በብዛት በብዛት ዋነኛው ምግባቸው አሳማ ነው አሳማ ይሸጣል ስጋ ይሸጣል የዶሮ ጥፍር ይሸጣል በቃ የስጋ አይነት ተዋጽኦ የዶሮ ኩላሊስ ሳይቀር ነው እየሸጡ የሚወስዱት ያው ሁል ጊዜ የሚገበያዩት ብቻ የውጭ ሀገር ዜጎች ናቸው። ብዙውን ሰዓት ላይ አበሻዎች እስከዛም ነው የሚገበያዩት። ቻይኖችና ብቻ ሂንዶች ምናምን ናቸው የሚገበያዩት። አበሾች ብዙም አይደሉም። ወደዚህ ደመቅ ያለ ገበያ ቦታ ስትገቡ የብዙ ሰዎች የውይይት ድምፅ፣ የጎዳና ላይ ምግቦች ሽታ፣ የመኪናና የሰዎች እንቅስቃሴ ብቻ ብዙ ነገሮችን ትመለከታላችሁ። ይህ ተራ ገበያ አይደለም። በቻይናና ኢትዮጵያ መካከል ያለ ሰፊ የኢኮኖሚ ልውውጥና የባህል ልውውጥ የሚታይበት በተጨማሪም ወዳጅነታቸውን ያጠናከረ የገበያ ስፍራ ነው። በዚህ ገበያ ውስጥ የኢትዮጵያ ነጋዴዎች ቻይንኛ ቋንቋን

ቻይና ነሽ እኮ ኢጣቂቃ ትፈልግያለሽ ወይ ሊበልሽ ማ ኒዮ ይወዳ አትክልት ነው ወይ ኢቃ ነው ፍሩት ነው ወይስ የስጋ አይነት ነው? ሁሉም በነገራችን ላይ ቻይኖች ብቻ አይደለም። በጣም አፍሪካኖች በብዛት ይመጣሉ። አሁን ለምሳሌ እዚህ አሳማ በጣም ይሸጣል። አሳማ የሚል አፍሪካን ናይጄሪያዎች፣ ብዙ አፍሪካኖች ይመጣሉ፣ የውጭ ዜጎችም ይመጣሉ። ያው ቻይነኞቹ ለምንድነው ቻይና በብዛት እንትን ስላሉ፣ እንደውም ቻይና ገበያ ነው የሚባለው። ገበያው በደንብ ይታወቃል። ዛሬ የእኛ ምግብ አለ እዚያ ነው ብለው በብዛት ቻይና ነው። እንደውም እነሱ የራሳቸው ሆቴል እራሱ እየከፈቱ ነው እንደገና እየተከራዩ ራሳቸው ምግብ እየከፈቱ ነው። ጸጉር ቤት የራሳቸው አለ። ቻይና የሆነ ምግብ ቤት አላቸው። በቃ ኦልሞስት እቺ ቦሌ ሩዋንዳ የቻይና ሰፈር ነው ማለት ትችያለሽ። ኒሃ በአዲስ አበባ ውስጥ የቻይና ትልቁ ገበያ እንዴት እንደመጣ ለመረዳት ጥቂት አስርት ዓመታትን ማስታወስ አለብን። ኢትዮጵያ ልክ እንደ ብዙዎቹ የአፍሪካ ሀገራት ከዓለም ሀገራት ጋር ለመቀራረብ አዳዲስ መንገዶችን ትፈልግ ነበር። ቻይኖችም ወደ ኢትዮጵያ ገቡ። በብዙ ርቀት ተለያይተው የነበሩት ሁለቱ ሀገራት እርስ በርሳቸው ትስስርን ፈጠሩ። ቦሌ ሩዋንዳ የሚገኘው ይህ ገበያ የቻይና እና የኢትዮጵያ ተወላጆች በአንድ ላይ ሆነው ሲንቀሳቀሱ፣ ሲበሉ፣ ሲጠጡ፣ ሲገበያዩ እና ሲቀላለዱ የሚታይበት ገበያ ነው። ተመስገን እባላለሁ። ቻይና ገበያ ነው የምሰራው። እንግዲህ እዚህ ገበያው ላይ የቆየሁት አንድ አስራ ሁለት አስራ ሶስት ዓመት ሆኖኛል። ያው እንግዲህ ስለ ገበያው ስንመጣ፣ ገበያዋ በትንሽ ጊዜ እንደ ጉሊት ነበር የተጀመረው። ከዛ አንድ ሶስት አራት ሰዎች እንደዚህ አትክልት መሸጥ ጀመሩ። ቻይኖች ደግሞ ቦሌ ላይ በብዛት ስለሚኖሩ ዘሩን እያመጡ ሰጧቸው። ቻይኖች ከሀገራቸው የራሳቸው አትክልት የሚበሉት የለም የሚዘራ ነገር እሱ ያመጣሉ፣ ለእነሱ ይሰጧቸዋል። እዚህ ይዘራል። እንዴት እንደሚያድግ እንደት እንደሚንከባከብ ይነግሯቸዋል። በዛ መሰረት ይሰሩላቸዋል። ከዛ ሲያድግ በሶስት ወሩ ሁሉም በሁለት ብር ሲደርስ አምጥተው ይሸጡላቸዋል ማለት ነው። ከዛ እነሱ በቻይነኛ እዚህ ያሉበት ፐርፌክት ስለሆኑ በደንብ ስለሚችሉ ያቀርቡላቸዋል። እነሱም ቻይነኛ የሚያወራ ብቻ ነው የሚፈልጉት። ቻይኖች እንግሊዘኛ ብዙም አይችሉም፣ አማርኛም መግባባት አይችሉም። ብዙዎቹ አበሻ ሴቶች ራሱ ከእነሱ እየተዋለዱ እየተጋቡ ነው። በሰራተኝነት ይገባሉ፣ ገበያ ላይ በመተዋወቅ ብዙ እየለመዱ ነው አሁን ነው። ቻይኖቹ ልጆቹም ከዚህ ሰራተኝነት ገብተው ራሳቸውን እየቻሉ ቻይነኛው ቋንቋውንም ገበያውንም ስለለመዱ ከስተመር እየያዙ ሲሄዱ፣ በየግላቸው እየተከራዩ ሶስት አራት እየሆኑ መስራት ጀመሩ። ከዛ ደግሞ ቻይኖቹ በጣም በቻይነኛ የሚያወራቸው ሰው በጣም ስለሚፈልጉ እንግሊዘኛም ላይ ያው ብዙም አይደሉም፣ እየሻሉ አማርኛም እንደዛው ቻይንኛ ቋቋ በደም የሚፈልግ የሚያወራቸው በደም ይፈልጋሉ። በዛ ደግሞ አንድ 20 25 አመት ይሆናል ብዬ አስባለሁ። በግምት ነው፣ ሲያወሩ በሰማሁት ነው እንጂ ያኔ 12 13 አመት ይሆናል። ኢኮኖሚያዊ ትስስሩ እያደገና የመሰረተ ልማት ግንባታዎች እያደጉ መጡ። ሌላው ደግሞ ብዙም ሳይቆይ የቻይና የንግድ ማህበረሰብ በአዲስ አበባ ውስጥ ጉልህ ስፍራ ኖረው የቻይና ነጋዴዎች ገበያዎችን ማጥለቅለቅ ይጀምራሉ። እነሱ ምርቶችን ብቻ ሳይሆን ሙሉ ለሙሉ አዲስ የንግድ ስራን ይዘው ይመጣሉ። የገበያ ባህሎች የሚለያዩበት ቢሆንም እንኳን ተቀላቅለውና ተዋህደው የሚታዩበት ገበያ ነው። የቻይንኛው ማንዳሬን ቋንቋ ከአማርኛ ቋንቋ እኩል የሚነገርበት ቦታም ነው። ቋንቋው ቀላሉ ነው። ከክፍለ ሀገር ይመጡና አሁን እዚህ ጋር የሚሸጡት መደብ ላይ የሚሸጡት ብቻ ሳይሆን እነዚህ ሊስትሮ ምናምን የሚጠርጉት የለም እነሱ ሁሉ ይችላሉ። ቋንቋ ቋንቋ በቻይንኛ ቋንቋ አውርቶ ተሸክመው የሚሄዱት ሂሳብ ስንት ነው ምከፍል ሲሉ ያክል ይላል። ለምሳሌ መቶ ብር ለማለት ኢባይ ነው። መቶ ሃምሳ ለማለት ኢባይ ነው።

ስራ ይደርሻ የቻይና እቃ ነው እና በዛው ነው ቻይንኛ የለመርነው። እና ያው ብዙም እንትን አይልም ቻይንኛ በደንብ እናወራለን። ቻይና የለመርነው ያው ለመግባቢያ ያክል በልምድ ነው እና ተምሬ ምናምን አይደለም በልምድ ነው የምንግባባው። ከመጀመሪያ ጊዜ ያው እነሱም ያስለምዱሻል አንዳንድ ነገራቶችን ምናምን፣ አፕሊኬሽን ሰጠውን፣ በሱ በሱ ነው የለመርነው በስልክ እንትን ብለን ነው። ስሜ አብዱ ሰመድ ያሲን ይባላለሁኝ ምሰራው ቦሌ ሩዋንዳ ቻይኖች ገበያ ነው ስለ ስራው ተግባብተን እንሰራለኝ ከቻይኖች ጋር ቻይንኛ ያፈጀብኝ እስከሚለምደው ያው መግባባት የፈጀብኝ እስከ ሶስት ወር ነው። ያው አሁንም ደግሞ የበለጠ ልለምድ እየሞከርኩ ነው። አማርኛ ብቻ ነው የምችለው፣ እንግሊዝኛ አልችልም። በቃ በልምድ ቻይኖች ሲመጡ እዚህ ጋር በቃ ከቻይኖች ጋር በግድ ያው እንደምንም ሆነ ስራ ስለሆነ ጀ ሌ ጎ ዓለም አቀፍ ብዙ እመርለሁም ከአሁን በኋላ እሞክራለሁ ብዬ ገምታለሁ። ለጊዜው እስከዛ እመርለሁኝም እየለመድኩኝ ነው። ብቻ የተሻለ ለምዳለሁ የሚል ተስፋ አለ። ዓለም አቀፍ አረገዋለሁ ብዬ እሞክራለሁ። አሁን ያለውበት ፓርት አሁን እቃ ለመሸጥ ብቻ በቃ ያው እስኪ በቃ እንችላለን። እቃ በመሸጠት ላይ በቃ ያው፣ ከአማርኛ ወደ ቻይንኛ ነው የሄድነው፣ እንግሊዝኛ ልምዱም የለንም። ቀላል ነው፣ ብቻ ስራ ነው ብለሽ ከተለማመድሽ ለመልመድ ቀላል ነው። ያው እንደ አቀባበልሽ ነው፣ እንደ ራሳችን ሁኔታ ማለት። ከሞላ ጎደል በደንብ እንግባባለን፣ በደንብ መግባባት እንችላለን። ከአማርኛም ወደ ቻይንኛ፣ ከእንግሊዝኛም ወደ ቻይንኛ አለ፣ የራሱ አፕሊኬሽን አለው ሁሉ ነገር ና የዘመናዊነት የምስራቅና የምዕራብ የድሮና የአዲሱ ድብልቅልቅ ስፍራም ሆኖ የሚታይበት ገበያ ነው። በዚህ ገበያ ሲዘዋወሩ የብረታብረት አብረት ጩኸት የአካባቢው ተወላጆች ከበርካታ የሻይና ቡና መሸጫ ቤቶች በአንድ ላይ ተሰባስበው ትኩስ የኢትዮጵያ ሻይና ቡና እየጠጡ ምግቦችን እየተመገቡ ስለ ወቅታዊ ጉዳዮች እየተጨዋወቱ ማስተዋልም የተለመደ የሆነ ነው። እንዲሁም ኢትዮጵያውያን ከቻይና ተወላጆችና ሸማቾች ጋር በቻይንኛ ቋንቋ ሲጨዋወቱና ሲገበያዩም ይታያል። በገበያው የቻይና ምርቶች ሁሉም ከሞባይል እስከ ግንባታ እቃዎች እንዲሁም የተለያዩ የቻይናና የኢትዮጵያ ምግቦችና አትክልቶችም አሉ። ግን እዚህ ገበያ ውስጥ ንግድ ብቻ አይደለም የሚከናወነው። በተለያዩ የንግድ እንቅስቃሴዎች መኖር የቻይናና ኢትዮጵያ የባህል ልውውጥም ከፍተኛ እንዲሆን አስችሎታል።

በርካታ ትናንሽ ንግዶች እዚህ ገበያ ውስጥም ይገኛሉ። ከጎዳና የምግብ ድንኳኖች እስከ ትላልቅ የችርቻሮ መሸጫ ሱቆች ድረስ በቻይና ምርቶች ተሞልተዋል። የኢትዮጵያ ምርቶችም እንዲሁ በመልክ በመልኩ ይገኛሉ። ኢትዮጵያውያን ስራ ፈጣሪዎችም አዳዲስ ትርፋማ ዕድሎችንም እያገኙ እንዳሉ ነግረውናል። በነገራችን ላይ እዚህ ሰፈር ከነጋዴ እስከ ወዛ ደረን እነዚህ የሚሸከሙት የለም። እነሱ በጣም ነው የሚጠቀሙት። እዚህ አካባቢ በጣም ብዙ ሰው ነው የያዘችው እቺ ገበያ። እንደምታየት ጠባብ ትመስላለች፣ በጣም ብዙ ህብረተሰብ ነው የምታስተዳድረው። ትንሽ ትልቁ እንደዚህ ተሸክሞ ፌስታል ላይ ገዝተውት የሚሄዱትን ቤታቸው አድርሶ መኪና ያለላቸው ፒክ ያደርጋሉ። እነሱ አምሳ ብር መቶ ብር ይሰጧቸዋል። ያሁሉ በጣም ብዙ ሰው ታስጠቅማለች እቺ ገበያዋ ማለት እና ብዙ አገልግሎት ነው እየሰጠች ያለችው። ቻይኖቹም በዚህ አጋጣሚ ለድሃው ህብረተሰብ ብዙ ጥቅም ሰጥተዋል። የገበያ ሰዎች እንዴት እንደሚገዙ እንዴት እንደሚሰሩና እንዴት እንደሚኖሩ ጭምርም ያሳያል። ከቻይንኛ ቋንቋ እስከ ኢትዮጵያ ቻይና የተዋሃዱ ምግቦች ድረስ አዳዲስ ንግዶችም ብቅ ብቅ ያሉበት ነው። በዙሪያው ያለው የግንባታ እድገት ደግሞ ሊዘነጋ የማይችል ነው። በርካታ ቻይናውያን የተለያዩ ግንባታዎችን እየሰሩ ይገኛሉ። በገበያ ውስጥ ስንዘዋወር ኢትዮጵያውያን ነጋዴዎች በቻይና የተሰሩ ሸቀጦችን እየሸጡ፣ ቻይናውያን ነጋዴዎች በተመሳሳይ የኢትዮጵያን ምግብ ሲመገቡ ተመለከትን። በዚህ ብቻ ማያቆመ በአዲስ አበባ የሚገኘው የቻይና ማህበረሰብ የባህል ማዕከላትን ማርሻል አርትና ሌሎች ትምህርቶችን አስተምሯል። በምላሹም ኢትዮጵያውያን ለቻይናውያን ወዳጆቻቸው ስለ ኢትዮጵያ ታሪክ ሙዚቃና እንዲሁም የኢትዮጵያን ቡና የማፍላትን ጥበብም እያስተማሩ ነው። እንዲሁም እያደገ የመጣውን ንግድ ለመደገፍ አዳዲስ ህንፃዎችና ዘመናዊ መሰረተ ልማቶች ገበያውን የበለጠ ለማስፋት ውጥኖች እንዳሉ ሰምተናል። በተለምዶ ጉሊት የሚባለው ወይም የቻይና ትልቁ ገበያ የንግድ የባህልና፣ የማይበጥስ የዓለም አቀፍ ትስስር ታሪክ ሆኖ እየቀጠለ ነው።